እንደምን ቆያችሁ አልክብራን ተመልካቾች። የሳቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አና ታሪኩ አብረች ቆይታ አድርጋለሁ። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ቅዳሜ ወደዳ አደረግ ነው ዜና እናልፋለን። አርባ ሶስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ነገ ይካሄዳል። በፍሎሪዳ ለአርባ ስድስተኛ ጊዜ ለሚካሄደው የዓለም ሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶችን መምረጥ የውድድሩ ዓላማ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ትላንት በተሰጠው መግለጫ ላይ ተናግረዋል። ለአትሌቶች የውድድር መፍጠር ሌላኛው ዓላማ ሲሆን በመድረኩም አስሩ ክልሎች፣ ሁለቱ ከተማ አስተዳደሮች እንደሚሳተፉም ተገልጿል። ከ1200 በላይ አትሌቶች በሚሳተፉበት ሀገር አቋራጭ ውድድር በ6 ኪሎ ሜትር ወጣት ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች እንዲሁም በሁለቱም ፆታ በአዋቂ የ10 ኪሎ ሜትር ውድድር የሚደረግም ይሆናል። በተጨማሪም በውድድሩ የታንዛኒያና የሱዳን አትሌቶች እንደሚሳተፉ የተገለጸ ሲሆን ፌዴሬሽኑ ከእድሜ ተገቢነት ጋር በተገናኘ ከክልሎች ጋር ጠንካራ ስራ መስራቱ አሳውቋል። ለውድድሩን ለሚያሸንፉ አትሌቶች የሚሰጠው የገንዘብ ሽልማት ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጋራ በመሆን ከፍ መደረጉም ተገልጿል። በውድድሩ ላይ ለመታደም የምስራቅ አፍሪካ አትሌቲክስ ሪጅን ዋና ጸሐፊ ዶክተር ሳዲቅ ኢብራሂም አዲስ አበባ መግባታቸውን ከፌዴሬሽኑ የተገኘው መረጃ ያመለክታል። የኢትዮጵያ ቴሌቪዥንም ውድድሩን በቀጥታ በነገው እለት የሚያስተላልፍ ይሆናል። የአምስተኛ ሳምንት የሲቢ ኢትዮጵያ ፕሪምየር ሊግ ትናንት መደረግ ሲጀምር ኢትዮ ኤሌክትሪክ ከአርሲ ኔጌሌ አቻ ተለያዩ። በአዲስ አበባ ስቴዲየም የተደረገው ጨዋታ ግብ ሳይቆጠርበት ተጠናቋል። በሊጉ ሳይሸነፍ የዘለቀው ኢትዮ ኤሌክትሪክ ከአምስቱ ጨዋታ 11 ነጥብ ሰብስቦ ሊጉን መምራት ጀምሯል። ኔጌሌ አርሲ በአንጻሩ ምንም ጨዋታ ማሸነፍ አልቻለም። አምስት ጨዋታ ሶስት ነጥብ ብቻ አግኝቷል። ሀዋሳ ዩኒቨርሲቲ ላይ የተደረገ ጨዋታ መቀሌ ሰባ እንደርታ ከወላይታ ወላይታ ዲቻ ሁለታቻ ተለያይተዋል። ቦናሊ ና ኪቲጋ ጅማ ለመቀሌ ሰባ እንደርታ፣ ምንተስኖት ተስፋይ ና ካርሎስ ዳምጦ ደግሞ ለወላይታ ዲቻ ግቦችን ያስቆጠሩ ተጫዋቾች ናቸው። ወላይታ ዲቻ የውድድር አመቱን የመጀመሪያ ነጥብ ሲያገኝ፣ መቀሌ ሰባ እንደርታ ሁለተኛ ነጥብን አሳክቷል። ሊጉ ዛሬም ሲቀጥል በአዲስ አበባ ስቴዲየም ቀን ሰባት ላይ የተጀመረው የባህር ዳር ከተማ ና የቅዱስ ጊዮርጊስ ጨዋታ አቤል ያለው ባስቆጠራት ግብ ቅዱስ ጊዮርጊስ ሁለት ለ ይሆናል እየመራ ይገኛል። ለባህር ዳር ከተማ ደግሞ በረከት ጥጋቡ ግቡን አስቀጥሯል። በሌላ ጨዋታ በካፍ ሻምፒየንስ ሊግ ጨዋታ ምክንያት ሁለት ተስተካካይ ጨዋታ የሚቀረው ኢትዮጵያ መድን ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም ከአርባ ምንጭ ጋር ይገናኛል። በዋሳ ዩኒቨርሲቲ ስቴዲየም ሁለት ጨዋታው ሲደረጉ 9 ሰዓት ላይ ምድረገነት ሽሬ ከሲዳማ ቡና እንዲሁም 12 ሰዓት ላይ ደግሞ ድሬዳዋ ከተማ ኮልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። በአምስተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ኢትዮ ኤሌክትሪክ ሀዋሳ ከተማ ና ሸገር ከተማ ተጋጣሚዎቻቸውን አሸነፉ ትላንት 9 ሰዓት ላይ በአበበ ቂራ ስቴዲየም በተደረገው ጨዋታ ኢትዮ ኤሌክትሪክ ልደታ ክፍለ ከተማን ሁለት ለዜሮ አሸንፎ መሪነቱን አጠናክሯል ዳግማዊ ሰለሞን ና ማሬት ምትኩ ደግሞ የኢትዮኤሌክትሪክን አሸናፊ ያደረጉ ግቦች አስቆጥረዋል ሀዋሳ ከተማ ስራዊ እርዳውና ጻይነሽ ጁላ ባስቆጠሯቸው ግቦች ድሬዷ ከተማን ሁለት ለዜሮ አሸንፈዋል በሌላ ጨዋታ ሸገር ከተማን ጋር የተጫወተው አዲስ አበባ ከተማ ሶስት ለዜሮ ተሸንፏል። ህይወት ረጉ፣ ሰናይ ጡርጋና ማርታ ወልዴ የሸገር ከተማን ግቦችን በስሞቸው ያስመዘገቡ ተጫዋቾች ናቸው። የአዲስ አበባ ከተማ በዘንድሮ የውድድር አመት ለአራተኛ ጊዜ ትናንት ሽንፈት ገጥሞታል። ሌጉ ዛሬም ቀጥሎ ሲደረግ ሰባት ሰዓት ላይ አርባ ምንጭ ከተማ ከመቻል እየተጫወቱ ሲሆን ዘጠኝ ሰዓት ላይ ደግሞ ቦሌ ክፍለ ከተማ ከኢትዮጵያ ንግድ ባንክ ይጫወታሉ። የእንግሊዝ ፕሪምየር ሊግ የ11ኛ ሳምንት ዛሬ መደረግ ሲጀምር ኤንሳ ከ30 ሲል ማንቸስተር ዩናይትድ ከቶትናም የሚያደርጉት ጨዋታ ይጠበቃል። ጥቅምት ወር ያደረጓቸውን ሶስት የሊግ ጨዋታዎች ያሸነፉት አሰልጣኝ ሮበን አሞሪም በእርግጥም ቡድናቸው እየተሻሻለ መሆኑን ለማሳየት የሚያደርጉት ጨዋታም ይሆናል። ቶትናም ሆትስፐር ደግሞ በአስረኛው ሳምንት የለንደን ደርቢ በቼልሲ ከደረሰበት ሽንፈት ለማገገም ይጫወታል። ቶትናም ከማንችስተር ዩናይትድ የተገናኙባቸውን ያለፉትን አራት ጨዋታዎች ሁሉንም ያሸነፈ ሲሆን ዛሬ ድል ከቀናው ከሊቨርፑል በመቀጠል ቀዩ ሰይጣናቱን በአምስት ተከታታይ ጨዋታ ያሸነፈ ሁለተኛው ክለብ ይሆናል። ሁለቱ ቡድኖች እኩል 17 ነጥብ በግብ ክፍያ ተበላልጠው መቀመጣቸው ደግሞ ሌላኛውን ጨዋታ እንዲጠበቅ የሚያደርገው ጉዳይ ነው። በዛሬው ጨዋታ በዩናይትድ በኩል ሊሳንድሮ ማርቲኔዝ፣ በቶትናም በኩል ጄምስ ማዲሰን፣ ዲያን ክሉሶቭስኪ፣ ቤንዴቪዝ እና ቢሱማ በጉዳት አይሰለፉም። በሌላ ተጠባቂ ጨዋታ አርሰናል ከሜዳ ውጪ ሰንደርላንድን ይገጥማል። ለበርካታ ክለቦች ፈተና የሆነው ሰንደርላንድ ካደረጋቸው አስር የሊግ ጨዋታዎች አምስቱን በማሸነፍ በ18 ነጥብ አራተኛ ደረጃ ላይ ይገኛል። ከ21 ዓመታት በኋላ የሊግ ዋንጫውን ለማንሳት ጠንካራ ጅማሩን ያደረገው አርሰናል ከአስር የሊግ ጨዋታዎች ግብ የተቆጠረበት በሶስቱ ብቻ ሲሆን ከአለም አቀፍ እረፍት በፊት በሚያደርገው ጨዋታ ሶስት ነጥብ ለማግኘት ወደ ሜዳ እንደሚገባ ይጠበቃል። በሌላ ጨዋታ ምሽት አምስት ሰዓት ላይ ቼልሲ በሜዳው አሰልጣኝ ካሰናበተው ወልብስ ይጫወታል። በአስረኛ ሳምንት ቶትናምን ያሸነፈው ቼልሲ ተከታታይ ድል ለማስመዝገብ በሊጉ አንድም ጨዋታ ማሸነፍ ካልቻለው ወልብስ ይገናኛሉ። ኤቨርተን ከፉላም፣ ዌስትሀም ከበርንሌ በተመሳሳይ 12 ሰዓት ላይ የሚደረጉ ጨዋታዎች ናቸው። በስፔን ላሊጋ አስራ ሁለተኛ ሳምንት አትሌቲኮ ማድሪድ ከሌቫንቴ ይጫወታል። የአሰልጣኝ ዲያጎ ሲሞኒ ስብስብ ከ11 ጨዋታው 22 ነጥብ ሰብስቦ በደረጃ ሰንጠረዡ አራተኛ ላይ ተቀምጧል። ሌቫንቴ በአንጻሩ በ9 ነጥብ 16ተኛ ደረጃ ላይ የሚገኝ ሲሆን ሶስተኛ ደረጃ ላይ የሚገኘው ቪያሪያል ደግሞ ከሜዳ ውጪ ስፓኞልን ይገጥማል። ተጋጣሚው እስፓኞል በ18 ነጥብ 6ተኛ ደረጃ ላይ የተቀመጠ በመሆኑ በጨዋታው ጠንካራ ፉክክር ይጠብቋል ተብሏል። በሌሎች የላሊጋ 12ተኛ ሳምንት መርሃ ግብሮች ሲቪያ ከኦሳሱና ዥኖዋ፣ ካላቬስ ይገናኛሉ። በመጨረሻም በጣሊያን ሴሪ አ 11ኛ ሳምንት ኤሲ ሚላን ከሜዳ ውጪ ፓርማን ይገጥማል። ከአስር ጨዋታዎች ሀያ አንድ ነጥቦችን ሰብስበው ሶስተኛ ላይ የሚገኘው ሲ ሚላን ይህንን ጨዋታ ማሸንፍ የሚችል ከሆነ በጊዜያዊነት የደረጃ ሰንጠረዡን መምራት ይችላል። ፓርማ በአንጻሩ በሰባት ነጥብ አስራ ሰባተኛ ደረጃ ላይ ይገኛል። በሊጉ ሁለተኛ ድሉን ለማሳካት የሚያደርገው ጨዋታ ይሆናል። ስድስተኛ ደረጃ ላይ የሚገኘው ጁቬንቱስ ደግሞ በሜዳው ቶሪኖን ያስተናግዳል። ቶሪኖን በ13 ነጥብ 13ተኛ ደረጃ ላይ የሚገኝ ሲሆን በሌሎች የሴሪያ መርሃ ግብሮች ኮሞ ከካግላሪ ሊቼ ከሄላስ ቬሮና ይጫወታሉ። ተመልካቾች ለሰዓቱ የነበሩን ስፖርታዊ መረጃዎች ይህን ይመስሉ ነበር።